የካውንስሉ ሁለተኛ መግለጫ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህን ቻናል ሰብስክራይብ አድርጋችሁ ይህንን ቪዲዮ ጀምሩ። የካውንስሉን ሁለተኛ መግለጫ እናስደምጣችኋለን። እስከ መጨረሻው ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እናመሰግናለን። ወደ ቪዲዮ፣ ከካውንስሉ አመራሮች ጋር በአንዳንድ ወቅታዊ ጉዳዮች ላይ የምንነጋገር ይሆናል። እስከ ሙሉ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩና አስፈላጊ ነገሮችን ደግሞ እንደምትማሩበት ተስፋ አድርጋለሁኝ። ከኛ ጋር ጊዜ ለማሳለፍ ስለመጣችሁ ከልብ እናመሰግናለን። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌቱ ለማ እንዲሁም በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማድረግ የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ የሆኑት ደግሞ ፓስተር ይድ ማዋቂ ከኛ ጋር አሉ። አንድ ላይ የምንቆይ ይሆናል። እስኪ የካውንስሉን አጠቃላይ ስራ እንቅስቃሴ በተመለከተ ከፓስተር ጌቱን ጀምሮ የትኛውንም ቤተክርስቲያንና ግለሰብ ለማጥቃት ካውንስል የተቋቋመ ተቋማም አይደለም። ካውንስል በስርዓት፣ በህግ፣ በደንብ፣ በመመሪያ ከሁሉ በላይ በእግዚአብሔር ቃል በመጽሐፍ ቅዱስ የሚመራ ተቋም ነው። ይህ ሁሉ የሚገልጸው ይሄ ተቋም ለነቢያትና ለሐዋርያት መፈልፈል መብዛት ምክንያት ነው ብለው ብዙ ሰዎች ብዙ ጸሐፊያል። ከሀገር ውስጥም ከውጭም ያሉ የካውንስሉን አመራር በተለይም ነባርቻቾችን ሲኮኑኑ ቆይተዋል። እኛም እሱን ችለን የቆየ ነው ማለት ሊስተካከል እድል ሊሰጣቸው ይገባል፣ ሊያስተካክሉ ብለን እንዲያስተካክሉ ብዙ ሞክረናል፣ ብዙ ጠብናል፣ በሚዲያም በግልም በተለያየ መንገድ። ግን ለማስተካከል ፈቃደኛ አይደሉም፣ ፈቃደኛም የሆኑ አይመስልም። ለቁንስ ዘይት መሸጥን ተቋማዊ ያርገውታል፣ ውሃ መሸጡን ተቃዋሚ ያርገውታል። እንደዚህ አይነት የሥነ ምግባር ግድፈቶችን ተቋማዊ አድርገውታል። እሱ ምን መሆን አለበት? ይሄ መቆም አለበት። ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበር እና አዲስ ሃይማኖት ነው ፍቅር ሲዝም ይባል ፍቅር ሲዝም ይባላል። እና ጥሩ ነው አልኩኝ። እንደ ፍቅር ሲዝም እንደዚህ ዘይት ነጋዴዎች ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙ ያላቅም። ግን ፍቅር ዝም ጠይቀውት እሱ ፍቃድ ከየት እንዳገኘ። እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ፣ ማምለክ ይችላሉ። በካውንስሉ አባል ውስጥ ግን ታቅፎ በካውንስል ሰርተፍኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል። አራት ዓመት አሁን አንድ ነገር ማብቃት ሲገባው ያበቃል ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግሥትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀድ እንድንሆን አይደለም። በዚህ ምክንያት በአዋጁ ምክንያት እኛ ሚዲያ ላይ ወጥተን እንድንሳደብ አይደለም። ሚዲያ ላይ ወጥተን የፈቀድነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናገር ያሉ አሁን እንደዚያ ዓላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነው ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በቅድስና ህይወት እየተመላለሱ ከካውንስሉ ሜምበሮች ጋር መቀጠል ይቻላል። አይዘር ግን ዘይት በመሸጥ ይቀጥላለሁ እኔና ዘይት የምንለያየው እኔ ስሞት ነው። ውሃ በመሸጥ ይቀጥላለሁ እኔና ውሃ መሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ ውይይት አይፈልግም ንግግር አይፈልግም። በዚህ ጉዳይ ዘይትና ውሃ እሸጥ ብሎ የሚስማማም የቦርድም የስራ አስፈጻሚም የጠቅላላ ጉባኤ አባላትም አይኖርም። የካውንስሉም አቋም አይደለም። ይሄ ቅድም እንዳልኩት ሌላ አዲስ ሃይማኖት ይፈጠራል። ፈጥረው መውጣት ነው ብቸኛ አማራጭ ነው። ይሄንን የምንለው አንድ ግለሰብን አይደለም ሁለት ግለሰብን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ ውሃ የምትነግዱ ፎቶችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ሕዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ ዘይት በሚነግሩት ላይ አብራን ቀጥልም ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹሕ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ፣ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆኑ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በህይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው ወንጌል። ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው ወንጌል። ይሄ ነው እንጂ ወንጌል እንደተባለው፣ እንደሚባለው፣ እንደሚነገረው እንደዚህ አይነት ንግድ ዓለም ውስጥ ተቀላቅለን፣ ተደባልቀን፣ አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። በእርግጠኝነት ሰሞኑን ሳስብ ነበር፣ እና ለዚህም ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣ የሚጸልዩ ሚስዮናውያን፣ የሚጸልዩ አባቶች አሉ። በቃ ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከመቼ ነው አይለወጥም ወይ አይስተካከልም ወይ ካውንስል ውስጥ ጥርስ አያወጣም ወይ እንዲያው ጥርስ የሌለው አንበሳ ነው እያሉም ብዙ ሲያወሩ ይቆዩዋሉ። ይሄ የግለሰብ ውሳኔ አይደለም። የአንድ የተቋም ኃላፊ ውሳኔ አይደለም። የካውንስል ውሳኔ ነው። የተወሰነው ዛሬ አይደለም። የዛሬ አራት ዓመት የስነ ምግባር መመሪያው ሲወጣ ያንን የተወሰነው ካውንስሉ ጽህፈት ቤት እንደውም ሌት ነው። በማስወሰን ረገድ ግን እኛ አራት ዓመት አልተኛንም፣ አልተቀመጥንም። እየመከርን እያስተማርን ሂደት ላይ ቆይተናል። አሁን ወደ አክሽን ጀምረናል። አክሽን ደግሞ እንድንወስድ ደንቦችና መመሪያዎች ተፈቅዶልናል። በዚሁ መሰረት የጸለይን የሚመለሱትን እያስተማርን እየመለሰን የማይመለሰውን ደግሞ በክብር እያሰናበትን እንቀጥላለን። ወንጌል አማኞች ድምጽ መልካም። እሺ ወደ ፓስተር ይልማን ምጣ። ትንሽ ለተመልካቾቻችን ግልጽ እንዲሆኑ አንድ ቤተ እምነት ማለት አንድ ቤተክርስቲያን ወይ ደግሞ ሚኒስትሪ ወደ ካውንስሉ ለመቀላቀል ፈቃድ ሲጠይቅ ከሚያያቸው የመተዳደሪያ ደንብ አካሎች መካከል አንዱ በካውንስሉ ተመዝጋቢ አባላት ዘንድ ቢፈጸሙ እንደ ስነ ምግባር ግድፈት የሚቆጠሩ ናቸው። ከዚህ ውስጥ ከመተዳደሪያው ደንብ የተወሰነውን ለማንሳት ዘይት መሸጥ፣ ውሃ መሸጥ፣ ቁሳቁስ መሸጥ፣ አላስፈላጊና የክርስቶስ ወንጌልን የሚሸፍን የጸጥታ አካላት እጀባ፣ በህዝብ ስም ለመንፈሳዊ አገልግሎት የተሰበሰቡ ገንዘቦችን ለግል ጥቅም ማዋል፣ መጽሐፍ ቅዱሳዊ ያልሆኑ ስህተቶችና ትምህርቶችን ልምዶችን ማከናወን እያለ ብዙ ዝርዝር አለው አሁን ቀጥታ ድርጊቱ ሲመጣ በብዙዎች ዘንድ ትኩረት እያገኘ ነው። እርምጃ መወሰድ ሲጀመር ግን፣ እነዚህን ጉዳዮች በተመለከተ ካውንስሉ ከተመሰረተ ጀምሮ ምን ምን አይነት ስራዎች ሲሰሩ ነበር የሚለውን እስኪ ያንሱልን ፓስተር። እሺ አመሰግናለሁ። ይህን ዝርዝር ሁኔታ ከመግለጼ በፊት ካውንስሉ ወደዚህ የደረሰበት አጭር ነገር ብናገር ደስ ይለኛል። የኢትዮጵያ ወንጌል አማኞች ቤተ እምነቶች እና ሕብረቶች ይህን ካውንስል ሲመሰርቱ ተሰብስበው መጀመሪያ አስር አባላት፣ ከዛም በኋላ በሁርአሉ አንደኛ ጉባኤ ላይ ተጨመሩ። በሁለተኛ አስራ አራት ናቸው። አሁን እነዚህ መስራች አባሎች ከሞላ ጎደል የክርስትና መሰረተ እምነታቸው እንደ ወንጌል አማኝ እንዴት ነው? ምንድን ነው? አንድ የሚያደርግን የሚሉትን ነገሮች ተነጋግሮ አንድ የሚያደርግ በኢትዮጵያ ውስጥ ያለ የወንጌል አማኝ ምን ያምናል? ምንድን ነው የምናምነው? አሁን ስንደራጅ እንደገና ደግሞ በህጋዊ መንገድ ህጋዊ ሰውነት አግኝተን ስንንቀሳቀስ ኢትዮጵያ ውስጥ ያለ የወንጌል አማኝ መሰረተ እምነቱ ምንድን ነው? አካሄዱስ ምንድን ነው ምንድን ነው የሚተገብረው? ሳውንድ የሆኑ አስተምህሮቶቹ ምንድን ናቸው? የሚሉት ነገር ላይ የዛ ጊዜ የስነመለኮት ምሁራን ከዚሁ ገና ከመመስረቱ በፊት ተወጣጥቶ ይሄን ሰርቶ ጠቅላላ ጉባኤ አጽድቆ ነው ይሄንን፣ ወደ መሰረተ እምነት አንድ አይነት መሰረተ እምነት እንዳለ በተለይ ቤዚ ከሆኑ ዋና ዋና ነገሮች ላይ ያተኮሩት ከዚህ ላይ ከተጠቀሱት ሰባት አይማዳ እምነቶች አሉ። ከዚያም በተጨማሪ ሌሎች ከሐዋርያት ዘመን ጀምሮ ቤተክርስቲያናት የጥንት ቤተክርስቲያናት በየጉባኤያቸው ያጸደቁት የሐዋርያት ቤተክርስቲያን ጉባኤ አለ፣ የኒቄ አለ፣ የአትናቴዎስ አለ፣ የኬልቄዶን እምነት መግለጫዎች አሉ። እንደ ቤዝ እንደ ኢቫንጀሊካል ወይም ወንጌላውያን ቤተክርስቲያናት መሰረት የሆኑ እነዚህ የሐሰት ትምህርቶች ሲነሱ ተሰብስበው ብዙ መክረው ይሄ ነው ብሎ ሥላሴን በሚመለከት ክርስቶስ ወልድን በሚመለከት መንፈስ ቅዱስን በሚመለከት የሰው ማንነትን በሚመለከት ድነትን በሚመለከት እነዚህን እና የመሳሰሉትን በሙሉ እዛ ላይ ዲክሌር አረጉትን እንቀበላለን። እሱን በሙሉ ስለታወቀ የታወቀና ዶኩመንተር ስለሆነ ሁሉም በየቤቱ ስላለ እሱ እንደ መሰረት ሆኖ አምስት ብቻዎች የታወቁ ብቻዎች አሉ። ለመዳን እነዚህ መጽሐፍ ቅዱስ ብቻ፣ አውቶሪቲ ስልጣን ያለው የምንመራበት፣ እንደ ኢቫንጀሊካል የእምነታችን መርህ የኑሯችን መሰረት የሆነ ባለስልጣን የሆነ መጽሐፍ ቅዱስ ብቻ ነው የሚያድን ክርስቶስ ብቻ ነው። የሚድነው በክርስቶስ ብቻ ነው ድህንነት ያለው ሌላ የሚያድን የለም። በሚል እንደገና ደግሞ በጸጋ ነው በስራ አይደለም፣ በጸጋ ነው መድኒ የሚለው እነዚህ ብቻ በእምነት ነው የሚጸደቀው በስራ አይደለም የሚሉትን ጨምሮ እነዚህ መሰረት ሁሉም ሰው የሚስማማበት በጥንት ቤተክርስቲያናትም አዋጅ የታወጀበትና ዲክሌር የተደረገባቸው እነዚህ ናቸው። ከዛ በመቀጠል ደግሞ ሰባት መሰረታዊ የሆነ ሁሉም የሚያምንበት ሁሉም የተስማማበት መስራች አባላት ይሄ ነው። የኢቫንጀሊካል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስልን የመሰረቱ አብያተ ክርስቲያናት ስለሆኑ ቤተ እምነቶች ስለሆኑ ሁሉም የሚያምንበት የተስማማበት ተወያይቶበት መክሮበት የተስማማበት ነጥሮ የወጡ ሰባት መሰረታዊ እምነቶች አሉ። እነዚህም መጽሐፍ ቅዱስ ስለ መጽሐፍ ቅዱስም በዝርዝር የተቀመጡ ነገሮች አሉ። የስላሴ እግዚአብሔር ስላሴነት እግዚአብሔር ወስሉስ አሃዱ ብሎ እዛ ላይ አስተምሮ ተቀምጠዋል። በዛ ላይ ደግሞ እንግዲህ አብ፣ ወልድ፣ መንፈስ ቅዱስ በዝርዝር እየተቀመጠ ያለ እሱ ሁሉ የጋራ ስምምነት የሆነበት ነው። ከዛ ሰው ማን ነው የሚለውም አራተኛ አይማት ደግሞ የሰው ልጅ ድነት የክርስቶስ የመስቀሉ ስራ እሱ ብቻ በመስቀሉ ስራ እንደሚዳን በመሰረተዊ እምነት ሆኖ ተቀምጠዋል። ከዛ ቤተ ክርስቲያን ምን ማለት ነው? ቤተ ክርስቲያን ምንድን ነው ስንል የሚል ትርጉም ተቀምጠዋል። እነዚህ የጋራ ስምምነቶች ናቸው። ወንጌላማኞች ድምፅ ማስተማር አለባት ቤተክርስቲያን። ለቤት ሰባት ሰዓት ነው የሚካሄደው። አንዳንድ ቦታ ሰልፍ ለመያዝ ለሊት ሰባት ሰዓት ሄዶ አንድ እንደሰማሁት ቦታ ለሊት ሰባት ሰዓት ሄዶ መያዝ የማይችሉ ሰዎች እዛ ሰልፍ የሚይዙ አሉ አሉ። እና አራት አምስት ድንጋይ አሰልፋሉ። አምስት አምስት ሺህ ብር ይሸጣል ሰልፉ ራሱ። ገና ውስጥ ሳይገባ ከውጭ አምስት ሺህ ብር ነው የሚሰጠው ለሰልፍ ማለት። ውስጥ ሲገባ ደግሞ ያለውን ጨርሷ አሟጦ ቤቱን፣ ኑሮውን፣ ትዳሩን ሁሉ ቼኩን አስረክብ ይወጣል ይሄዳል። ምንም የለም። ሚራክል ማለት ክርስቶስ ነው ለኛ ጌታን ማመናችን ራሱ ሚራክል ነው ለኛ። እኮ ሚራክል ለኛ የእግዚአብሔር መንግስት ናት። ሚራክል ለኛ የክርስቶስ ወንጌል ነው፣ ቁሳቁስ አይደለም ሚራክል። ህዝቡ በዚህ ነው የሚሸወደው። እና መጠርመስ ይሏል ወጥቶ መጠርመስ። የመጠርመስ ቀን ምንድን ነው የሚጠረመሰው? ምንድን ቋንቋው ራሱ መንፈሳዊ ቋንቋ ነው መጠርመስ እነዚህ አይነት ፕሮግራሞች ሲዘጋጁ ራሱ የሚያዘጋጇቸው ፕሮግራሞች ከርዕሳቸው ጀምሮ ሊታረም መንፈሳዊ ይዘት ሊኖራቸው በየአካባቢ ሁከት። አሁን ዝም ብላችሁ አንዳንድ መንደር ላይ እኛ እንደውም አንዳንዱ አናቃቸውም እኮ አሁን ጽፈና ለሁሉም የመንግስት አካላት ፈቃዳቸው እንድጠየቅ የሆነ ቤት ይከራያሉ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱም ጸሎት ነው እንዳትል፣ የጸሎት መልክ የለውም። ቤት ተከራይቷ ምንድን ነው ቤተክርስቲያን? እናስ መንፈስ ቅዱስ ወረደ ይላል እንዴ! መንፈስ ቅዱስ በዚኛው ወቅት እንዲህ የሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ አስጮሆት ከሆነ ሲወጣ እኮ ህይወቱ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አድርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በጃችን እንል ዶክመንቶች ናቸው። ኩከት በየመንደሩ ት። እንዲ ሰው እኮ ደክሞት ውሎ ያርፋል። ገብቶ ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እሱም ሞዴላችን፣ የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ውከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው፣ ላልተቀበለው ሰላም ሲቀል፣ ወንጌል ሽታው ያስታውቅሃል። ቃሉ ራሱ ይህ እኮ ገና ሲጀመር ከውከት ይጀመራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ አካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መፍት ሰጥተናል። የካውንስሉ መዋቅሮችንም በዚህ ጉዳይ ላይ ሲሪየስ የካውንስሉ መዋቅር አካል ሆኖ በዚህ ጉዳይ የሚሳተፍ በዚህ በሥነ ምግባር ሁለት ውስጥ የሚሳተፍ አካል ካለ እናነሳለን፣ አክሽን ይወስዳለን።